በመጠበቄ እቆማለሁ ስለ ክርክሬም ነው። የሚለው ምንድነው? የሚለው ስለምኔ የሚናገረኝን ስለሚናገረኝ የምመልሰውን አውቅ ዘንድ በመጠበቄ ላይ እቆማለሁ። በምሽጉ ቅጥር ላይ ወጥቼ እቆያለሁ። ምን እንደሚለኝ ለክርክሩም የምሰጠውን መልስ ለማወቅ እጠባበቃል። ዕንባቆም ይህንን ሁሉ ረጅም ሙግት በእግዚአብሔር ፊት ካደረገ በኋላ እግዚአብሔር ምንም መልስ አልሰጠው። ዝም ምን ያለው እስከ ምዕራፍ ሁለት ድረስ እግዚአብሔር ዝም ያለው የእምባቆም ጉልበት አለቅ እሚጮኸውን ነገር በሙሉ ከውስጡ አውጥቶ ሲጨርስ አሁን ከዚህ በኋላ ደግሞ ስለዚህ ጉዳይ እግዚአብሔር የሚለውን ለመስማት በመጠበቅ ላይ እቆማለሁ። ይሄንን ሁሉ ነገር ብዬ ስፍራ አለቅም። ይሄንን ሁሉ ነገር ተናግሬ ቦታዬን አለቅም። እጠብቀዋለሁ። እዚህ ውስጥ ነው መጠብቀው። ክርክር አለብኝ አው ሙግት አለብኝ አው እግዚአብሔርን አጥብቄ ይሹዋለሁ። አዎ እስኪመለስ ድረስ በመጠበቅ ላይ ይቆማለሁ። ቃሉ የሚያመለክተው በማማ ላይ የሚቆሙ ጉበኞች አሉ፣ የቅጥር ጠባቂዎች ማለት ነው። እና ከየትኛውም ቦታ ወደ ከተማይቱ ለመልካም የሚሉ ለክፉ የሚመጡ ወታደር ሰራዊት፣ መልእክተኛ ከሆነ ከሩቅ ቆመው ያዩና ያዩትን ወደ ህዝቡ ያስተጋባሉ። ልክ እንደዛ ነው እምባቆም አጠባበቁ። በጣም ኮንሽየስ ናቸው ሲጠብቁ። በእነሱ ጥቂት ስህተት አገር ሊወድም ይችላል። ከኋላ ያለው እነሱ ምናልባት በጣም ዋችፉል ካልሆኑ፣ በጥንቃቄ ተመልካች ካልሆኑ፣ በዛች በጥቂት ደቂቃ እንቅልፍ፣ በጥቂት ደቂቃ መዘናጋት፣ በጥቂት ደቂቃ የአቴንሽን መስበር ከጀርባቸው ያለ ብዙ ኔሽን ሊሞት ይችላል። ስለዚህ በጥንቃቄ ቆሞ ቅጥር ላይ ሆኖ እንደሚጠብቅ ጉበኛ በመጠበቅ ላይ እቆማለሁ ይላል። እግዚአብሔር በየትኛው ሰዓት እንደሚመጣ አይታወቅም። በየትኛው ሰዓት መጥቶ እግዚአብሔር መፍትሄ እንደሚያደርግ አይታወቅም። ቆሜ ጠብቀዋለሁ። የምመለከተውን የሚናገረኝን፣ የምሰማውን ነገር በሙሉ ለህዝቡ እናገራለሁ። እያጉረመረሙ ሊሆን ይችላል። ጻድቅ በኃጢአተኛ ሲገፋ እንዴት ዝም ትላለ? የንባ ቆምጮት ያው ህዝቡ ውስጥ ያለ ማጉረምረም ስለሆነ ጻድቅ በኃጢአተኛ እየተገፋ ነው። በይሁዳ መካከል ሁሉም ኃጢአተኛና አመፀኛ አይደለም። የተወሰኑ ቅሬታዎች አሉት እግዚአብሔር እና እየተጉ እየለመኑ ራሳቸውን እያማጠኑ ምድሪቷ ላይ ካለው አመጽ ጋር ያልተባበሩ ደግሞ ጻድቃን አሉ። እና ከዚህ ሁሉ ጋር አብረው ሲጨፈለቁ እንዴ ዝም ትላለ ለሚለው ለዚህ ጩኸቴ እግዚአብሔር የሚመልስልኝ ለመስማት በመጠበቂያ ላይ ቆማለሁ። በአምባ ላይ ቆሟል። በከፍታ ቦታ ላይ ነው ያለው። ቀጥሎ ደግሞ በጣም ዋችፉል ነው። አልዘናጋም። ጉዳዩ ፐርሰናል አይደለም የኔና የእግዚአብሔር ብቻ ሳይሆን የይሁዳና የባቢሎንም ጭምር ነው። እንደ ኔሽን የተመረጠ ህዝብ አለ። ቅሬታ የተደረገ ህዝብ አለ። አዎ ስለዚህ ህዝብ ጉዳይ ነው እየተከራከርኩ ያለሁት። ነገሩ ሞር አቴንሽን ይፈልጋል። በጣም ጥንቃቄ ይፈልጋል። በጣም ትጋት ይፈልጋል። በጣም ፎከስ ይፈልጋል። እምባቆም መጠበቅ ውስጥ ይሄ ሁሉ ነገር አለ። ድንገት ትዝ ያለውን ነገር አይደለም እምባቆም እየጮኸ ያለው እየተኖረ ያለ ኑሮ ነው እየጮህ ያለው በምሽጉ ላይ ወጥቼ አለ እና እኔ ያዝኩ ትርጉም ላይ እቆያለሁ ብቅ ብያይቼ አልመጣም ማለት ነው ብዬ አልመለስም እቆያለሁ መጠበቅ ይላል እቆያለሁ ቀን ያልፋል ሌሊት ያልፋል ቀናት ይቆጠራሉ ሳምንታት ሊያልፍ ይችላል እግዚአብሔር እስኪመጣ ወራት ሊያስጠብቀኝ ይችላል እግዚአብሔር እስኪመጣ አመታት ሊያቆየኝ ይችላል እቆያለሁ ፐርሲስተንስ፣ መጽናት፣ መቆየት፣ መጠበቅ፣ ረጅም ሰዓት በያዛችሁት ጉዳይ ላይ ጊዜ መውሰድ። አንዳንድ ጸሎቶቻችን የአምስት ደቃ ደቂቃ እንዳይሆኑ ትዝ ያላችሁ ሰዓት ብቻ እግዚአብሔር ሆይ ክብርህን ግለጥ ብላችሁ ስትነሱ ደግሞ ሌላ ነገር እንዳታስቡ። እንባቆም እንደዚህ እቆያለሁ በዚህ ጉዳይ ላይ አዎ፣ የሚመልስልኝን ለመስማት አጠገባቸው በጽናት ቆይ በሉት። ፐርሲስተንስ እኔ ብዙ ጊዜ የማነሳት አንዲት ሴት አለች ሉቃስ ወንጌል ምዕራፍ 18 ላይ ያለች ሴት ትስተላችኋለች መበለቷ መበለት ናት ብቸኛ ናት ቀጥሎስ ድሃ ናት በአንድ አገር አለ ኖርማሊ ጌታ ኢየሱስ ክርስቶስ እንደ ኢሉስትሬሽን ነው የነበረ ጉዳይ ሳይሆን አንድ የሚናገረው ነገር ለማብራራት ያቀረበው ምሳሌ ነው ነገሩን በምሳሌ እንዲህ ሲል አስረዳክ በአንድ ከተማ ሁለት ነበሩ ይላል። ከተማው ብዙ ነው ግን ሁለቱን የጠቀሳቸው አንድ ዳኛና አንዲት መበለት ነበረች አለና ኢየሱስ ኦኬ። ይላሉ አይ ቲንክ እንግዲህ 12ቱ ደቀ መዛሙርት እንደኛ ምዕራፍ 18 ዘጠኙን ቁጥር አላነበቡትም፣ ጋር እየሰሙ ነው። በአንድ ከተማ አለ ኢየሱስ እሽ። አይ ቲንክ እስራኤላውያን ስሎ ናሬሽን፣ ትረካ ምናምን ይወዳሉ። አሁን እኛ ስናድግ እንደሱ አደለ። አሁን ቤተሰቦቻችን ጭንቅላታችን እንደዚህ እያከኩን ተረት በረት ደስተኛ እንቅልፍ ይዘናል። በዛ አሁን እስራኤላዊ ልክ እንደኛ ነው ባይዘው የአባቶቹ ታሪክ ዝም ብሎ ይተረከለ እና ኢየሱስ በአንዲት ከተማ አንድ ዳኛና አንዲት መበለት ነበሩ ሲል፣ ኦ እሺ፣ በጣም ኢንተረስቲንግ ነው። ስለምን ሊያወራ ነው? ዳኛው አለ እሺ፣ ሲሉት እግዚአብሔርን አይፈራም፣ ሰውን አያፍርም አለ ዳኛ አስተ እግዚአብሔርን ሳይፈራ ሰውን ሳያፍር ፍርዱ ምን አይነት ነው? አስሊ ወይ እግዚአብሔር መፍረት ወይ እግዚአብሔርን ካልፈራ ሰው ማፈር ወደ ላይም ወደ ጎንም የለውም ማለት እና ዳኛ ነው። እቺ ሴት ደግሞ መበለት ናት፣ ምንም የሌላት ባዷን የቀረች መበለት። ከዛ እቺ ሴት መጣችና ከባለ ጋራዬ ጋር ፍረድልኝ አለችው። ትንብራችሁና ትሳሉት ምን ሊያረጋት ይችላል እያሉ ይጠብቃሉ። ደቀ መዛሙርት ማለት ነው። ኬዙን ኢየሱስ አልተናገረውም። ጽናቷን የተናገረው ምንድነው። ኬዙ አይደለም። ኢየሱስ እያስተማረ ያለው እንዲ እንዲ ብላችሁ ፀልዩ ሳይሆን እምትጸልዩበትን ፐርሲስታንስ ነው። በጽናት በየዕለቱ እየመጣች ከበላይ ጋር ፍረድሊኝ ትለው ነበር አለ ኢየሱስ። ከዛ ዳኛውም አለ ጌታ ኢየሱስ፣ ምንም እግዚአብሔርን ባልፈራ ሰውንም ባላአፍር፣ በጣም ይገርም ነው። ራሱን የሚያውቅ ዳኛ ነው ራሱን ያውቃል። እግዚአብሔር እንደማይፈራ፣ ሰው እንደማይፈራ ያውቃል። አትሊስት ማወቅ ጥሩ ነው። ሃምሳ ፐርሰንት ይቀንሳል። እንትን ሰው ሳያውቅ እኮ ነው የሚያስቸግረው። ምንም ነው እግዚአብሔር አሁን እንኳን እንደነሰው በጣም አመፀኛ ሆኖ እንደ ጻድቅ ይኖራል። ማወቅ ጥሩ ነው። አትሊስት ለንስሃ ዕድል ይሰጣል አይደል? ሰው ከኃጢአቱ እንደሞት ያደርገዋል። ምንም እግዚአብሔርን ባልፈራ ሰው ምንም ባላፈር፣ ይገርማል ይላል። ራሱን ያውቃል። ይገርማል። እየመጣች እንዳታስቸግረኝ ስለ ንዝንዟ አስል እፈርድላታለሁ አለ አለና፣ ጌታ ምንድን ነው ያለው እዩ እንግዲህ፣ አለ ይህ አመፀኛ ዳኛ ያለውን ስሙ። ስለ ጭቅጭቋ ሲል ከፈረደላት፣ እግዚአብሔርማ ለምርጦቹ እንዴት ፈጥኖ አይፈርድላቸውም? ኢየሱስ እያወራ ያለው ሳታቋርጡ ዘወትር ጸልዩ፣ ፐርሲስተንስ፣ ሳታቋርጡ። መቼ መቼ? ዘወትር። እስከ መቼ? እስኪመለስ። በመጠበቂያ ላይ እቆማለሁ፣ ስለ ክርክሬ የሚመልስልኝ አውቅ ዘንዳ እጠብቀዋለሁ፣ እቆያለሁ አለ። ስለ ጽናት ስለ ክርክር ስለ አቋም ስለ ትህትና፣ ሲል እግዚአብሔር የልቡን ይነግርሃል። የልቡን ነገሩ ይቀየራል አይደለም፣ ሊያደርግ ያለውን ግን ይነግርሃል። እቀይሯለሁ ላይ ላይ ይችላል፣ አትሊስት ግን ዲዛይኑን ያስረዳሃል። አካሄድ፣ ጽናት፣ ትህትና። ትዝ ይላችኋል፣ አክዓብ አመጸ እና እግዚአብሔር መጣና በኤልያስ በኩል እንደዚህ አለው። አክዓብ አለው፣ አቤት አለው፣ በጣም አመጸሃል አለው። እሺ ሲሉ በቃ ትሞታል አለው ትሞታለህ ሲል ንስሐ ገባ። አይደለም የሚለው አካብም ቀስ ብሎ ሄደ። ምን ይቀራል? እኔ አንብቤ ነው። ቀስ ብሎ ሄደ ይንቀዠቀዥ ነበር ማለት ነበር የሚለው። ቀስ እያለ ሲል እግዚአብሔር መጣን ኤልያስን እንደዚህ ያለው። ኤልያስ አለው፣ አቤት ሲለው አካብ ነው አለው። አይ ቲንክ ኤልያስ እንትን ላይ ሆኖ መንገድ ላይ አዩ። ሲል ቀስ ብሎ ሄደ አለው። አዎ ሲለው በቃ ባንተ ዘመን አላደርግም በለው፣ ቀስ ብሎ ስለሄደ ወይ እግዚአብሔር አልተንቀሸቀሸም ብሎ ትቸዋለሁ። ነገሩን የምታደርጉበት ልብና በነገሩ ላይ ያላችሁ አትኩሮት እግዚአብሔር ወደ እናንተ መልስ ይዞ እንዲመጣ ያደርገዋል። እምባቆም እግዚአብሔርን አውቆታል። ይዞ ኬዙ በጣም ከባድ ቢሆንም እጠብቀዋለሁ። ለምን መሰላችሁ? አሁን ተመልሼ ገብቼ ከተማ መሀል አብሬያቸው የሚያደርጉትን ባደርግ ለውጥ የለውም። እግዚአብሔርን በጠበቀው ግን በመጣበት ሰዓት እንደሚቀይረው አውቃለሁ። ታዲያ ነገሩ እንዳለ ሆኖ እኔ ከእግዚአብሔር ጋር ነኛል እቆያለሁ። መጠበቂያ ላይ ቆሚያ ቶሎ አልመለስም፣ እቆያለሁ። ሌላ የምታነቡት ክፍል ልስጣችሁ። መዝሙር አርባ መዝሙር አርባ ቁጥር አንድ ምን እንደሚለው ቆይቼ እግዚአብሔርን ደጅ ጠናሁት። ቆይ አይ እሱም ዘንበላል የሚለው በቁጥር አንድና በቁጥር ሁለት መካከል እኮ አመታት ሊኖር እኮ ይችላል። ለምን መቆየት? ቆይቼ እግዚአብሔርን ደጅ ጠናዎት። ቤት ውስጥ አይደለም፣ ቸርች አይደለም፣ ቅድስተ ቅዱሳን ውስጥ አይደለም። እንቱ ደጅ ነው። ደጅ ውጪ፣ ፀሐይ ምናምን ይፈራረቅበታል። ቆይቼ ደጅ አስጠናኝ እግዚአብሔር አለ። ምናረክ ዳዊት ቆየሁ፣ አልነሳም ብዬ በበሩ ስር ድፍት ብዬ ደጅ ጠናው አለ እያቃሰተ አ ቆይቶኛ ቆይቶኛ አለ አላ ስጮ ሳለቅ ሳመጥ እንባ ሳፈስ፣ አየኝና ቆይቼ እግዚአብሔር እንደ ደጅ ጠናሁት ብሎ ቁጥሩ ለተለ እርሱም ዘንበል አለልኝ ጩኸቴን ሰማ እያልኩ ስጋና አጥንቴ ተላቋል አለ። እዚያው ላይ ሆኜ ልብሱ ከመቆሸሽ አልፎ ሰውነቱ በሙሉ ከአፈሩ ጋር ተጣብቋል። ቆይቷል፣ አይነሳም። ዘንበላ አለልኝ አለና ከዛስ ከረግረግ ጭቃና ከሚውጥ ማጥ ውስጥ አወጣኛል፣ እግሬን በአለት ላይ አቆመ አለና አረማመዴንም አቀናዋል። እስኪመጣ ያስጠብቀሃል እንጂ የመጣ ሰዓት እንኳን ቆየሁ ነው የምትለው እንኳን አቆየኝ